ዓለም ይፈጥራል፣ እኛ ከዓመታት በኋላ እንከተላለን። ምንም ነገር ሲጀምር እንዘገያለን፣ ካለፈ በኋላ ደግሞ እንቆጫለን። የመመራመር የማወቅ አቅም በማሽን መፍጠር አለብን። ዘመኑ ከሰው ጉልበትና አእምሮ ይልቅ ወደ ሰው ሰራሽ አስተውሎት እየተሸጋገረ ነው። በዓለም የእድገት ቴክኖሎጂ ጉዞ ውስጥ ኢትዮጵያ ተጠቃሚን ብቻ ሳይሆን ተጠቃሽ ሀገር ትሆን ዘንድ መንገዱን ማጤንና መቀላቀል ተቀላቅሎም አንዳች አበርክቶን እንሆ ማለት የግድ የሚላት ጊዜ ላይ ነች። አሁን ላይ የዓለም ሕዝብ የሚጠቀምበትንና የዘመነበትን ቴክኖሎጂ ቀስ ብዬ ይደርስበታለው፣ አላውቅህም አይመቸኝም ማለትና ራስን ማሸሽ ኪሳራው የበዛ ይሆናል። ዘመንን መዋጀት ሌላኛው ዓለም የደረሰበትን ደረጃ መቃኘትና ከዛ ላይም ለመድረስ መጣር ቢሆን ደግሞም ከዓለም ቀድሞ መገኘት አሁን ላይ የፕላኔታችን ተፈላጊ ጉዳይ ነው። እንዲህ ከዕለት ዕለት አስገራሚ ፍጥነት ውስጥ በገባው የዓለም የቴክኖሎጂ እድገትና ጉዞ ውስጥ ታዲያ እኛ ኢትዮጵያውያን እራሳችንን እንዴት ነን ብለን ብንፈትሽ ዘግይቶ ጀማሪ፣ ኋላም ቁጭት ውስጥ ወዳቂዎች ሆነን እናገኘዋለን። እንግዲህ በሁሉም መስኮች ያ ብቻ ሳይሆን በሁሉም መስክ የነበረን አንድ ስብራት ብለን የለየነው መዘግየት እና መቆጨት ነው። ምንም ነገር ሲጀምር እንዘገያለን፣ ካለፈ በኋላ ደግሞ እንቆጫለን። ታዲያ ምን እናድርግ የሚለው ዋናው መጠይቅ ነው። ብሔራዊ ዲጂታል ኢንፍራስትራክቸር እንገንባ። ባለፉት አምስት ዓመታት ኢትዮጵያ ውስጥ ማምጣት ከተፈለጉ ለውጦች መካከል ሳይንስና ቴክኖሎጂ ቀዳሚ ሆኖ ተቀምጧል። በዚህ ዓለም እየተነጋገርንባቸው የሚገኙ የቴክኖሎጂ ስሞችና ተግባሮችን እኛም ሀገር መሰማት ብሎም መተግበርም የተጀመረበት ጊዜ ነው። ከዚህ ውስጥ ሰው ሰራሽ አስተውሎት አንዱ ነው። አርቲፊሻል ኢንተለጀንስ ማለት የሰውን ልጅ የማሰብ የመማር የመመራመር የማወቅ አቅም በማሽን መፍጠር አለብን። አንድ መኪና ሰርተን በየጊዜው ዲዛይን ሳይሆን መኪናው ራሱን አጀስት እያደረገ እየተማረ መሻሻል አለበት እንደማለት ነው። ነገር ግን ይህ የሰው ሰራሽ አስተውሎት ኤአይ ጉዳይ በሀገራችን ሲነሳ ተያይዞ ሲሰሙ የነበሩ ማጉረምረሞችና ትችቶች ብሎም ኢትዮጵያን በዚህ ረገድ አሳንሶ የማየት አይነት ግምቶች በርካታ ነበሩ። ኢትዮጵያ ውስጥ ኤአይ በምንልበት ሰዓት አሁን ቤዚክ ቴክኖሎጂ ሳይኖር አሁን ኤአይ የምትሉ እናንተ ማናችሁ? ሰብሏል። ኢትዮጵያ ለዘመናዊነትና ለስልጣኔ አዲስ ባትሆንም በአፍሪካ በበርካታ መስኮች ፈርቀዳጅ የቴክኖሎጂ ተግባሪና ተቀባይ ብሎ መካሪ ሀገር ብትሆንም አብዛኞቹ ሙከራዎች እንጂ አንድ ብቻ ሆነው ከመጠቀስ የዘለለ የመባዛት እድልን አላገኙም። ይህም አንድ ለእናቱ የሚለውን ብሂል አስተዋሽ ነው። አንድ ለእናቱ ለኢትዮጵያ ብርቅ አይደለም። አንድ ላሊበላ አለን። አንድ አክሱም አለን። አንድ ፋሲል አለን። አንድ ለእናቱ የሞላበት ሀገር ነው። ያን ማባዛት ነው ችግሩ። በጠቅላይ ሚኒስትር አብይ አህመድ ሀሳብ አመንጭነትና አመራርነት ተግባራዊ መሆን የጀመረው የአምስት ሚሊዮን ኮደርስ ስልጠና ሀገሪቱ ወደ ዓለም የቴክኖሎጂ መንገድ የምታደርገውን ጉዞ በእጅጉ የሚያግዝና በብዙም ተስፋ የተጣለበት ነው። ኢትዮጵያ ተስፋ አላት። ኢትዮጵያ ትበለጽጋለች። የኢትዮጵያ ብልጽግና የሚረጋገጠው ግን ነገን መዋጀት የሚችል እሳቤና ብቃት ባላቸው ወጣት ሴትና ወንድ ልጆቻችን ነው። የዲጂታሉ ዘመን አሁን ላይ ከደረሰባቸው የቴክኖሎጂ ውጤቶች አንዱና ዋነኛው ኤአይ ወይንም ሰው ሰራሽ አስተውሎት ነው ስንል ይህንንም ታሳቢ በማድረግ ነው። በሀገሪቱ የሰው ሰራሽ አስተውሎት አጠቃቀምን ለማስፋፋት እየተሰራ ያለውን ስራ እዚህ ላይ ማንሳት ተገቢ ነው። ይህን ጉዳይ የምታጠነክርልን ሶፊያ ነች። ያችሁ ኢትዮጵያ በመምታቴ በጣም ደስ ብለውኛል። እኔ ኢትዮጵያን የሚወድ ሮቦት ነኝ። አማርኛ ጓደኞች ትንሽ ትንሽ አስተምሩኝ። ከዚህ የበለጠ አማርኛ ስለምድ እናወራለን። ኢትዮጵያ ውስጥ ዓለም ላይ ያለው የመጨረሻ ቴክኖሎጂ ኤአይን መለማመድ መሞከር የጀመሩ ከሌሎች ባለሙያዎች ጋር ተባብረው ሶፊያን መፍጠር የቻሉ አያሌ ወጣት ኢትዮጵያውያን ስለመኖራቸው ሶፊያ ቀላል ምስክር መሆን ትችላለች። በሂሳብና በኮምፒውተር ኢንጂነሪንግ በቴክኖሎጂና መሰል ዘርፎች ቀላል የማይባል እውቀትና አስተውሎት ያለውን ትሎድ የያዘችው ኢትዮጵያ አንዲት ሶፊያን ብቻም ሳይሆን እልፍ ሶፊያን መፍጠር እንደሚቻል ማሳያም ነች። ኢትዮጵያ ውስጥ በማትማቲክስ ና በኮምፒውተር ኢንጂነሪንግ በሶፍትዌር ኢንጂነሪንግም ጭምር በጣም ብዙ ጭንቅላታቸው ብራይት የሆኑ ወጣቶች አሉ። በአሜሪካ ነገር ማይክሮሶፍትም አብዛኛው ሶፍትዌር ዴቨሎፐርስ ኢትዮጵያውያን ናቸው። ዓለም እንዲህ በዘመነበት ቴክኖሎጂ በረቀቀበት ከሰው አእምሮና ጉልበት ይልቅ የሰው ሰራሽ አስተውሎት ሚና ከፍ እያለ በመጣበት በዚህ ዘመን ቴክኖሎጂን ቀስ ብዬ እደርስበታለሁ፣ ቴክኖሎጂን አላቅም፣ ቴክኖሎጂ አይመቸኝም ብሎ ራስን ከቴክኖሎጂ ማሸሽ ከዘመን መራቅ ከትውልድ መለያየት ብሎም ጊዜንና ዓለምን አለመዋጀት ሆኖ ይገኛል። ታዲያ ኢትዮጵያ በዚህ ረገድ ውጤታማና ስኬታማ ለመሆን ስሟ ከፍ ብሎ እንዲጠራ ምን እናድርግ የሚለው ዋነኛ ጥያቄ ነው። መልሱ እዚህ ጋር አለ። አንድ ለእናቱ የሚለውን ለአንዴና ለመጨረሻ ጊዜ ሰብሮ መገኘት። አንድ ላሊበላ አለን፣ አንድ አክሱም አለን፣ አንድ ፋሲል አለን፣ አንድ አንድ ለእናቱ የሞላበት ሀገር ነው። ያን ማባዛት ነው ችግሩ። ኢትዮጵያውያን ብዙ ሰዎች የሚችሉ ሰዎች አሉን፣ ልምምዶች አሉን። ፊራችንን ገቨርን አድርገን ማነጅ አድርገን ከሰራን ተወዳድረን በሀገራችንም በአህጉራችንም ውጤታማ መሆን እንችላለን የሚል እምነት ነው ያለኝ።